ምዕራፍ ሃያ ስድስት ይስሐቅ ወደ ጌራራ መሄዱ። በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ሌላ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔርም ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ እኔ በምልህ ምድር ተቀመጥ። በዚህች ምድር ተቀመጥ፣ ካንተ ጋርም እሆናለሁ፣ እባርካሃለሁም ይህችን ምድር ሁሉ ላንተም ለዘርህም እሰጣለሁና፣ ለአባትህም ለአብርሃም ያልሁ የማልኩለትን መሐላ ካንተ ጋር አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛለሁ፣ ይህችንም ምድር ሁሉ ለዘርህ እሰጣለሁ የምድርም ሕዝቦች ሁሉ በዘር ይባረካሉ። አባት አብርሃም ቃሌን ሰምቷልና ትእዛዜንም፣ ፍርዴንም፣ ሥርዓቴን፣ ሕጌንም እጠብቋልና። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለ ሚስቱ ስለ ርብቃ ጠየቁት። እርሱም እህቴናት አላቸው። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገርሉኝ ብሎ ሚስቴ ናት ማለትን ፈርቷልና እርሷም ውብ ነበረችና፣ በዚያም ብዙ ቀን ተቀመጠ። የፍልስጤም ንጉሥ አቤሜሌክም በመስኮት ሆኖ በተመለከተ ጊዜ ይስሐቅን ከሚስቱ ከርብቃ ጋር ሲጫወት አየው። አቤሜሌክም ይስሐቅን ጠራ፣ እንዲህም አለው፦ እነሆ ሚስት ናት። እንዴትስ እርሷን እህቴ ናት አልክ? ይስሐቅም በርሷ ምክንያት እንዳልሞት ብዬ ነው አለው አቤሜሌክም አለ ይህ ያደረክብን ምንድነው ከህዝቡ አንዱ ባለማወቅ ከሚስት ጋር ሊተኛ ጥቂት በቀረው ነበር ኀጢአትንም ልታመጣብን ነበር አቤ ሜሌክም ህዝቡን ሁሉ ይህን ሰው ሚስቱን የሚነካ ፍርዱ ክፉ ሞት ነው ብሎ አዘዘ ይስሐቅም በዚያች ምድር ዘርን ዘራ በዚያች ዓመትም መቶ እጥፍ ገብስን አገኘ። እግዚአብሔርም ባረከው ከፍ ከፍም አለ። እጅግም ታላቅ እስኪሆን ድረስ እየጨመረ ይበዛ ነበር። ወንዶችና ሴቶች አገልጋዮች፣ ብዙ በጎችና ላሞች፣ የእርሻ መሬትንም ገዛ። የፍልስጤም ሰዎችንም ቀኑበት። በአባቱ በአብርሃም ዘመን የአባቱ ሌሎ ሎሌዎች የማስዋቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አብሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፈረ፣ በዚያም ተቀመጠ። ይስሐቅም የአባቱ የአብርሃም አገልጋዮች ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አባቱ አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበርና፣ አባቱም አብርሃም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በጌራራ ሸለቆ ውስጥ ጉድጓድ ቆፈሩ። በዚያ ጣፋጭ የውሃ ምንጭን አገኙ። የጌራራ እረኞች ከይስሐቅ እረኞች ጋር ውሃው የእኛ ነው ሲሉ ተጣሉ። በዚያችንም የዚያችንም ጉድጓድ ስም አዘቅተ ዐመፃ ብሎ ጠራት፣ እነርሱ በድለውታልና ታልና ይስሐቅም ከዚያ ሄደ። በዚያም ሌላ ጉድጓድ ማሰ ስለ እርሷም ደግሞ ተጣሉት፣ ስሟንም ጽልእ ብሎ ጠራት። ከዚያ አልፍ ብሎ ሌላ ጉድጓድ ቆፈረ። ስለ እርሷም አልተጣሉትም። ስሟንም መርህብ ብሎ ጠራት፣ እንዲህ ሲል አሁን እግዚአብሔር አሰፋልን፣ ምድርም አበዛልን፣ በምድርም አበዛን ሲል። ከዚያም ወደ አዘቅተ መሐላ ሄደ። በዚያችም ሌሊት እግዚአብሔር ተገለጠለት፣ እንዲህም አለው እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና፣ እባርካሃለሁ። ስለ አባት ስለ አብርሃም ዘርህን አበዛለሁ። በዚያም ለአምላኩ ለእግዚአብሔር መሠዊያውን ሠራ፣ የእግዚአብሔርንም ስም ጠራ። በዚያም ድንኳን ተከለ። የኢሳቅ መሎሌዎች በዚያ ጉድጓድ ማሱ በኢሳቅና በአቤሜሌክ መካከል የተደረገ ስምምነት። አቤሜሌክና ሚዜዋ ኮዘት፣ የሰራዊቱም አለቃ ፋኮል ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተም ለይታችሁ አሳዳችሁኛልና አላቸው። እነርሱም አሉት እኛ የጠላንህ አይደለን። በመልካም አኑረን በመልካም አሰናበትንህ እንጂ አሁን አንተ ለአምላክህ ለእግዚአብሔር ብሩክ ነህ። አምላክህ እግዚአብሔርም ካንተ ጋር እንዳለ ባየን ጊዜ በአንተና በእኛ መካከል መሃል ላይ ይሁን፤ አንተ በእኛ ላይ ክፉ እንዳታደርግ፣ እኛም በአንታ ላይ ክፉ እንዳናደርግ እንማማላለን። ይስሐቅ ማዕድን አቀረበላቸው። በሉም ጠጡም ማልደውም ተነሱ። እርስ በርሳቸውም ተማማሉ። ይስሐቅም አሰናበታቸው ከእርሱም በደህና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ፣ ስለ ቈፈሯትም ጒድጓድ ውሃ አገኘን ብለው ነገሩት። ስሟንም መሐላ ብሎ ጠራት። ስለዚህም የከተማይቱ ስም እስከ ዛሬ ድረስ አዘቅተ መሐላ ይባላል። ኤሳው ከከነዓን ሴቶች እንዳገባ። ኤሳውም አርባ ዓመት ሲሆነው ከቄጥያዊው የብኤልን ልጅ ዮዲትን፣ የቄጥያዊው የኤሎንን ልጅ ቤሴሞትንም ሚስቶቹ አድርጎ አገባ። እነርሱም ይስሐቅንና ርብቃን ያሳዝኑ ነበር።